ሰላም ጤና ይስጥልን፣ ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በርካታ አረጋውያን በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት ለድህነት መዳረጋቸው ተነገረ። በኑሮ ውድነት መባባስና በጡረታ መብት አለመከበር ምክንያት በርካታ አረጋውያን የድህነት ኑሮ እንዲገፉ መገደዳቸውን የኢትዮጵያ አረጋውያን ጡረተኞች ብሔራዊ ማኅበር ገለጸ። ማኅበሩ ይህን የገለጸው ዓለም አቀፍ የአረጋውያን ቀን ለአረጋውያን ደህንነት መጠበቅ ሁለንተናዊ ኃላፊነታችን እንወጣ በሚል መሪ ቃል መስከረም 21 ቀን 2018 ዓ.ም በዓድዋ ድል መታሰቢያ ዝክር ላይ ነው። የኢትዮጵያ አረጋውያን ጡረተኞች ብሔራዊ ማህበር ምክትል ፕሬዝዳንት አቶ ጌታቸው ክፍሉ፣ ኢትዮጵያ ከጠቅላላው ሕዝቧ ውስጥ 6.4 ሚሊዮን በላይ አረጋውያን እንደሆኑ ገልጸው አብዛኞቹ አረጋውያን የጡረታ መብታቸው ባለመከበሩና የማህበራዊ ዋስትና አገልግሎት ተጠቃሚ ባለመሆናቸው ካለው የኑሮ ውድነት ጋር ተዳምሮ በመጦሪያ እድሜያቸው የድህነት ኑሮ እንዲገፉ ተገደዋል ብለዋል። አብዛኞቹ አረጋውያን በዝቅተኛ የኑሮ ደረጃ ላይ ስለሚገኙ ለዘርፈ ብዙ ማኅበራዊና ኢኮኖሚያዊ ችግር መጋለጣቸውን አስረድተዋል። በሀገራችን ባህል አረጋውያን የተለየ ቦታ እንደሚሰጥ የታወቀ ቢሆንም፣ አሁን ግን የግለኝነት ኑሮ፣ ስር የሰደደ ድህነት ባህላችን በእጅጉ ሸርሽሮታል ሲሉም ተናግረዋል። አቶ ጌታቸው የጡረታ መብት ተጠቃሚ አረጋውያን በጣም ጥቂት ብቻ ናቸው ይበሉ እንጂ፣ ቁጥራቸው ምን ያህል ነው የሚለውን ከመግለጽ ተቆጥበዋል። አረጋዊን መብታቸውን፣ ደህንነታቸው ተጠብቆ በሁሉም ዘርፍ እንዲሳተፉ እንዲደረግና እንዲጠቀሙ ጠይቀዋል። አረጋውያን ተገቢ እድል ቢሰጣቸው ለዘመናት ያካበቱት ልምድና እውቀት ለሰላም፣ ለሀገር ግንባታ፣ ለድህነት ቅነሳ መጥቀም እንደሚችሉ አሳስበዋል። መንግስት ሁሉም የህብረተሰብ ክፍል አረጋውያን ተገቢው ማህበራዊ እና ኢኮኖሚያዊ ድጋፍ እንዲያገኙ የሚጠበቅባቸውን ኃላፊነት፣ ግዴታ እንዲወጡ ጥሪ አቅርበዋል። ማህበሩ ከ1993 ዓ ም ጀምሮ የአረጋውያን መብት ጥቅምን ለማስመክ ለማስከበርና በሀገራዊ ፖለቲካዊ፣ ኢኮኖሚያዊ ልማቶች እኩል ተሳታፊ እንዲሆኑ እየሰራ እንደሚገኝ ጠቅሰው በሁሉም ክልሎች በሁለቱም ከተማ አስተዳደሮች 1325 አባል ማህበራት በማቀፍ እየተንቀሳቀሰ እንደሚገኝም ተናግረዋል። የህል ፒኤችጂ ኢትዮጵያ ተወካያቱ አማን ዋቤ በበኩላቸው አረጋውያን ዋስትናውን የተጠበቀ ጤናማ ህይወት እንዲኖራቸው እና ለሀገር ፖለቲካ፣ ማህበራዊ፣ ኢኮኖሚያዊ እድገትና ለመልካም የትውልድ ቅብብሎች የበኩላቸውን ጥረት እንዲያበረክቱ እየተደረገ ቢሆንም ዘርፈ ብዙ ችግሮች አሉባቸው ብለዋል። መሰረታዊ ችግሩ ያሏቸው እንደ ጤና፣ ምግብ፣ መጠለያ፣ ማህበራዊ ዋስትና እንዲሁም የትራንስፖርት አገልግሎት ለአረጋውያን ተደራሽና አካታች አለመሆናቸውን ጠቅሰዋል። የእነዚህ የማህበረሰብ ክፍሎች ድህነት፣ ደህንነትና ሁለንተናዊ መብቶች እንዲከበሩ በሀገሪቱ ያሉ የጤና ማህበራዊ ዋስትና ጥበቃ፣ ሌሎች መሰረታዊ አገልግሎቶችና ፖሊሲዎች መፈተሽና አካታች ማድረግ እንደሚጠበቅም አሳስበዋል። ብዛት ያላቸው አረጋውያን በተለያየ የገቢ ማስገኛ ስራዎች ተሰማርተው ለራሳቸውና ለቤተሰቦቻቸው ገቢ መፍጠር እየቻሉ በዕድሜያቸው ምክንያት የብድር አገልግሎትና የስራ ቦታ በማጣት እንደሚቸገሩ ተናግረዋል። የአረጋውያን ማኅበራት በአንዳንድ ወረዳዎች በመንግስት በተሰጣቸው የመስሪያ ቦታ አቅም ፈጥረው ገቢ ማግኘት ሲጀምሩና ሌሎች አረጋውያን ለመርዳት ጥረት ሲያደርጉ እንደ አትራፊ ድርጅት ተቆጥረው የገቢ ግብር እንዲከፍሉ እንደሚገደዱም ገልጸዋል። ከመንግስት የተሰጣቸውን ቦታ ወይም ሼድ እንዲጠቀሙ አለመደረጉ ያልተፈታ ችግር ሆኖ መቀጠሉንና የሚመለከተውን የመንግስት አካል ትኩረት እንደሚሻም አስረድተዋል። የአረጋውያን ሁለንተናዊ ተጠቃሚነት ለማረጋገጥ የተለያዩ ክንውኖች መኖራቸውን ጠቅሰው፣ አስፈጻሚ አካላት በፖሊስና በፕሮግራማቸው ውስጥ አረጋውያን ተጠቃሚ የሚያደርጉ ተግባራት እንዲያካትቱ የሚያደርግ ሕግ ጸድቆ ወደ ስራ መግባቱንም የገለጹት ደግሞ ና ማህበራዊ ጉዳይ ሚኒስትር ዴይታ ወይዘሮ ሁሪያ አሊ ናቸው። የህብረተሰቡን ተሳፊ ተሳትፎ መሰረት ያደረጉ የአረጋውያን እንክብካቤ አገልግሎቶች እንዲስፋፉ እንዲጠናከሩ አረጋውያን እድሜ ጠገብ ልምዳቸውንና ተሞክራቸውን ለወጣቱ ትውልድ እንዲያስተላልፉ ሁለገቤ ልማት ተሳትፎ እንዲኖራቸው እየተሰራ መሆኑንም ገልጸዋል። የማህበራዊ ጥበቃ አገልግሎቶች በየደረጃቸው ተግባራዊ በመደረግ ላይ መሆናቸውን አረጋውያን መደገፍና ማቋቋም ትልቅ ስራ መሆኑን የጠቀሱት ሚኒስትር ዴታዋ በ2018 ዓ.ም ገቢ ማስገኝ የሚሆን ማዕከላትን በየወረዳው ማቋቋም የሚያስችል ንቅናቄ መጀመሩንና ይህም ለአረጋውያን የኢኮኖሚ ችግር መፍትሄ ይሆናል ተብሎ እንደሚጠበቅ አስረድተዋል። ክልሎችና ባለድርሻ አካላት ይህንን ተፈጻሚ ለማድረግ ሚናቸውን እንዲወጡም አሳስበዋል። የሴቶች በማህበራዊ ጉዳይ ሚኒስትሯ ሪጋጊ ተስፋዬ አረጋዊን በዕድሜ መግፋትና፣ በጤና መታወቅ፣ በከተሞች መስፋፋት፣ በተለያዩ ተፈጥሯዊ ሰው ሰራሽ ክስተቶች፣ እንዲሁም እርስ በርስ የመረዳዳት የመደጋገፍ እሴቶች በመሸርሸራቸው ለበርካታ ችግሮች ተጋላጭ እንደሚሆኑም ተናግረዋል። ይህን እውነታ ከመገንዘብ ባሻገር መብቶቻቸውን ማክበር ተገቢውን ክብርና ፍቅር መስጠት ድጋፍና እንክብካቤ ማድረግ ከሁሉም የሚጠበቅ ኃላፊነት ነው ብለዋል። ሚኒስትሩ ለአረጋዊ መብቶች መጠበቅ ሁለንተናዊ የልማት ተካታችነትና ተጠቃሚነት እንዲረጋገጥ ከፓርላማው የጤናው፣ የማህበራዊ ልማት፣ የባህልና የስፖርት ጉዳዮች ቋሚ ኮሚቴ ጋር በመቀናጀት በትኩረት መስራት እንደሚቀጥል ጠቁመዋል። የአረጋውያን ለሚሰሩ ማህበራት ድጋፍ እየተደረገ መሆኑን ባለፉት ዓመታት ከ15.4 ሚሊዮን ብር በላይ ድጋፍ እንደተደረገም ወደፊትም ሚኒስትሩ ይሁን እንደሚቀጥል አብራርተዋል። በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅሰው ማሙ አረጋውያን በየጊዜው በሚለዋወጡና በግልጥ የህግ ጥበቃ ባልተደረገባቸው ጉዳዮች ምክንያት ለከፋ ማህበራዊና ኢኮኖሚያዊ ችግር ሲጋለጡ እንደሚታዩም ተናግረዋል። በመሆኑም አስፈጻሚ አካላት ድጋፍ የሌላቸው አረጋውያን በተለየ ሁኔታ አገልግሎት የሚያገኙበት የሕግ ማዕቀፍ ሊመቻች ይገባል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ለአረጋውያን ሁለንተናዊ ተጠቃሚነት ድጋፍ ማድረጉን መቀጠል እንደሚኖርበትም ቋሚ ኮሚቴው የበኩሉን እንደሚወጣም አክለዋል። በየዕለቱ የአረጋዊን ተጠቃሚነት አስተዋጽኦ ላበረከቱ አካላት እውቅና የተሰጠ ሲሆን የአማራ ክልል የቀጣይ ዓመት የአረጋውያን ቀን አስተናጋጅ ሆኖ ተመርጧል።